ሰላም ሰላም ውድ የዋሸራ ሚዲያ ተከታታዮች ሰላማችሁ ይብዛ። እንዴት አላችሁ? ሰላም ለሁላችሁ ይሁን። ዛሬ እንደ ሁልጊዜው እንደተለመደው ለዛሬ እጅግ ቀላል በሆነ መንገድ ሁልጊዜ እንደምንማማረው የግእዝ ትምህርታችን እንደቀጠለ ነው። ዛሬም በክፍል አንድ የግእዝ ልሳን የግእዝ ቋንቋ በቀላል ዘዴ ሁላችሁም ሁላችንም በአጭር ጊዜ ልናውቀው የምንችለውን የግእዝ ቋንቋ እጅግ ቀላል በሆነ መንገድ ይህንን የግእዝ ትምህርት ይዤላችሁ መጥቻለሁ። እንግዲህ ይሄ የዋሸራ ሚዲያ የግእዝ ቋንቋ ማሰልጠኛ አንዱ የዩቲዩብ ቻናል ነው። ስለዚህ ግእዝ ቋንቋን ማወቅ የምትፈልጉ ወደዚህ ዩቲዩብ ቻናል እየመጣችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ላልደረሰው እንዲደርስ እንዲሁም ደግሞ በየጊዜው የሚለቀቁ ግእዝን የተመለከተ የግእዝ ቋንቋዎች እንዲደርሳችሁ የደወል ምልክቷን እየተጫናችሁ የኖቲፊኬሽን ምልክቷን እየተጫናችሁ የግእዝን ቋንቋ እንድታውቁ እንድትከታተሉ እናሳስባለን። ዛሬ በልሳነ ግእዝ በክፍል አንድ ይዤው የመጣሁት የግእዝ ልሳን የግእዝ ትምህርት ለሁላችሁም የሚጠቅም እጅግ ቀላል የሆነ ቀላል በሆነ መንገድ ነው ይዤላችሁ የመጣሁት። ዛሬ ያመጣሁት እንግዲህ ተዋስኦ፣ ሁላችሁም በጠየቃችሁት መሰረት እንዴት ነው ግእዝን ለማወቅ ሌላ መንገዶች ምንድን ናቸው ብላችሁ በጠየቃችሁት መሰረት ዛሬ እጅግ ቀላል የሆነ ይዤላችሁ መጥቻለሁ፣ ቀላል በሆነ መንገድ እንግዲህ ውድ የዋሸራ ሚዲያ ተከታታዮቻችን እንግዲህ በየጊዜው የግዕዝ ቋንቋ እንዲደርሳችሁ ሰብስክራይብ፣ ላይክ እያደረጋችሁ ግዕዝ ቋንቋ እንድትከታተሉ እናሳስባለን። ለዛሬ ይዤላችሁ የመጣሁት ግዕዝ ቋንቋን በአጭር ጊዜ ልነግራችሁ እንድታውቁ ላሳስባችሁ የመጣሁት የተገኘሁት እኔ መምህር ፎ ያሰጌ ነኝ። እንግዲህ ብዙዎቻችን እንደምንጠይቀው ግዕዝን ቋንቋ በተለያየ መንገድ የተለያየ ቦታ ላይ ሄደን እንዴት ነው የግዕዝን ንግግር ከሰው ጋር መነጋገር የምንችለው፣ እንዴት ከሰው ጋር መግባባት እንችላለን? ብላችሁ በጠይቃችሁኝ መሰረት ዛሬ ይዤው የመጣሁት የግዕዝ መጠይቃን ቃላት የአንድን ነገር ምንነት፣ ማንነት፣ መቼነት፣ የትነት፣ እንዴትነት፣ ስንትነት ወዘተ በጥልቀት የምንረዳበት በጥልቀት የምናውቅበት ለማወቅም የምንጠቀምባቸው ወሳኝ ቃላቶች ናቸው። ዛሬ ይዣቸው የመጣዋቸው እንግዲህ ብዙ ጊዜ ከሰው ጋራ የግእዝ ቋንቋ ስንነጋገር የት፣ እንዴት፣ ምን ብለን እንጠይቃለን። እነዚህን ጥያቄዎች ከየት መጣ፣ ወደየት መጣ፣ ስምህ ማን ነው፣ ምን ነህ፣ ማን ነህ የሚሉትን ነገሮች ለመመልከት በጥልቀት የምንረዳቸው የግእዝ ቃላት ናቸው። እነዚህን ነው ዛሬ የምንመለከታቸው። ውድ ተከታታዮቻችን፣ ሁላችሁም እንግዲህ ዋሸራ ሚዲያን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ባለችው እጅግ አጭር ጊዜ ይህንን የግእዝ ትምህርት እንድትከታተሉ እናሳስባለን። እንግዲህ ብዙዎቻችን ከሰው ጋር ስንገናኝ አንድ ወንድማችን ከሌላ ቦታ መጥቶ ያለበትን ሁኔታ ሲነግረን የት ነው ያለኸው? ማለት ስንፈልግ ከየት ነው የመጣኸው? ማለት ስንፈልግ የምንጠቀመው ቃል ነው ይሄ። እንግዲህ ከየት ነው የመጣኸው? ማለት ስንፈልግ እንጠቀመዋለን። እሱንም በግዕዝ ቋንቋ አይቴ እንለዋለን። አይቴ ማለት ከየት ነው የመጣኸው ማለታችን ነው። አስተውሉ። አይቴ ማለት ከየት ነው የመጣኸው ማለታችን ነው። አይቴ ማለት ከየት ነው የመጣኸው ማለታችን ነው። አይቴ እንለዋለን አይቴ እንለዋለን። ከየት ነው የመጣኸው ወይም ደግሞ ከየት የት ማለታችን ነው። አይቴ ማለት የት ማለት ነው። አይቴ ማለት የት ማለታችን ነው። ማእዜ ማለት ደግሞ መች፣ መቼ ማለታችን ነው። በእንግሊዝኛ አይቴ የምንለውን ዌር የምንለው ነው። በግዕዝ ደግሞ መች፣ ማእዜ፣ መቼ የምንለውን ለመጠቀም ዌን የምንለው ማለት ነው። ከዚያ ምንት ምን ማለታችን ነው። ዋት እንደማለት ነው። እፎ ማለት እንዴት ማለታችን ነው። ሃው እንላለን። እፎ ማለት እንዴት ማለታችን ነው። ሃው እንላለን። እነዚህን የመሳሰሉ ቃላቶች በአጭር ጊዜ